ይጠራጠር ነበር። የሚገርማችሁ ሰይጣን የእግዚአብሔር ልጅ መሆኑን ክርስቶስ በትክክል ቢያውቁ ኖሮ አያሰቅለው ነበር ይላል ቅዱስ መጽሐፍ አንደኛ ቆሮንቶስ ምዕራፍ አንድ ላይ ቢያውቁትስ ኖሮ በሉ፣ አይ ደከማችሁ መሰለ የክብርን ጌታ ቅዱስ ስለምን እንደተናገረ እናንብበው። ከፍ ብዬ ላንብብላችሁ። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን ይላል። የማንን ጥበብ? በምን እንናገራለን? ምስጢረ ስጋዊ ማለት ነው። ተሰውሮ የነበረውን ምስጢረ ስጋዊ ስጉር እንናገር። ለክብራችን የወሰነው እኛን ወደ ቀደመ ክብራችን ለመመለስ የወሰነውን እኛን የማዳንን ማዳን ምስጢሩን በጥበብ በምስጢር እንናገራለን ይልና ከዚህ ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀም ይላል። ከዚህ ዓለም ምኖች ከዚህ ዓለም ገዢዎች የተባሉ እነማን ናቸው? አጋንንት ናቸው። በምን አወቀ? ክርስቶስ ዮሐንስ ወንጌል ላይ የዚህ ዓለም ገዢ በእኔ ላይ አንዳች አያገኝም ይላል። የዚህ ዓለም ገዢ ወደ ምድር ተጥሏል ይላል። ዲያብሎስ ነው የዚህ ዓለም ገዢ። አጋንንት ናቸው የዚህ ዓለም ገዢዎች ዓለም ገዢ ስላደረገቻቸው ነው። ስለዚህ ከዚህ ዓለም ገዢዎች ከአጋንንት አንዱስ እንኳን ይህን ጥበብ አላወቀም። አውቀውስ ቢሆኑ የክብርን ጌታ አልሰቀሉት ነበር። ምን ማለት ነው? በትክክል የእግዚአብሔር ልጅ መሆኑን ቢያውቁ ኖሮ የዚህ ዓለም ገዢዎች አጋንንት ዓለም ሂዳን ብለው አያሰቀሉትም እና ተሰቀለ። መስቀል ላይ ያለ ደግሞ አንድ ቃል ተናገረ የበለጠ ግራ የሚያጋባ አምላኬ አምላኬ ለጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ታውከኝ ሲል ሰው እና አይሁድ ኤሎኤ ኤሎሄ ለማሰረቅታኒ ሲል ያው ትንሽ ርቀት ስላለው ተሰቅሎ ኤሎሄ ምትለው ኤልያስ ያለመሰላቸው እና ኤልያስን እየጠራ ነው ውስጥ መጥቶ እንደሚያድነው እናያለን ይላሉ። ያው ያልሰማ ጆሮ ከጎረቤት ያጣላላል። ስለዚህ እነሱ ከስሎ ነው ይላል። ሰይጣን ግን የጆሮ ችግር ስለሌለበት አምላኬ አምላኬ መዝሙረ ዳዊት መዝሙር ሀያ አንድን ነው ክርስቶስ የጮኸ ሲል ሲሰማው፣ አይኔ ይህን ሁሉ መከራ የማየው ፈጣሪው ፍጡር ሆን አምላክ ሆን እያልኩኝ ነው ለካ ተራ ሰው ነው ብሎ። የሌሎች ሰዎችን ነፍስ መጥቶ መንጭቆ ነበር የሚወስደው። በተለይ በብሉይ ኪዳን ሰይጣን ስልጣን ነበር የሰው ነፍስ ለማሰቃየት፣ የኔ ናት ብሎ ማለት ነው። ስለዚህ መጥቶ የክርስቶስን ነፍስ መንጭቆ ወስዶ ሲሆን ሊወረውር ወደ መስቀሉ ሲጠጋ እዛው መስቀል ላይ አሰረው። ቅዱስ ጳውሎስ ቆላሲስ መልእክቱ ላይ በመስቀሉ ጠርቆ ያለው ማለት ነው። በመስቀሉ ምን ብሎ ጠርቆ ማለት ምን ማለት? ጥፍልቅ ጋርጎ አስሮ ማለት ነው አይደል? በሳት ዛንጅል በነፋሳውታ ይላሉ ሊቃውንት። እዛው መስቀል ላይ አሰረው ወደሱ ሲቀርብ ማለት ነው። እዛው መስቀል ላይ አሰረውና በሲኦል ያሉ ነፍሳትን ነፃ ወጣቸው ስሙ የተመሰገነ ነው። በመስቀሉ ጠርቆ ከመንገድ አስወግዶታል ማለት እዛው መስቀል ላይ አሰረውና ከሲኦል መንገድ አስወገደው። በነፍሱ ግን ሲኦል ወርዶ በሲኦል ያሉትን ነፍስ ነፃ አወጣቸው። ማቴዎስ ወንጌል ምዕራፍ 12 ላይ ቀድሞ ክርስቶስ ተናግሮ ነበር። ሰው አስቀድሞ ኃይለኛውን ሳያስር የኃይለኛውን ቤት ሊዘርፍ ይችላል? እንደሚለን ሰው አስቀድሞ ኃይለኛው ምን ሳይ ኃይለኛ የተባለ ዲያብሎስ ነው። የኃይለኛው ቤት የተባለ ምንድን ነው? ሲኦል ነው። ኃይለኛውን ዲያብሎስ መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ አወጣቸው። ወጥመድ አባቶቻችን በመቃጥን ይመስሉታል። አሳ አጥማጆች የሚጠቀሙት ነገር አለ። ቅድም ክርስቶስ አምላኬ አምላኬ ለምን ተውከኝ ያለው መዝሙረ ዳዊት መዝሙር ስንት ነው? ብያቸዋል። ሀያ አንድን ስታነቡት አምላኬ አምላኬ ነፅረን ለምን ታደገን፣ አምላኬ አምላኬ ለምን ተውከኝ ብሎ ይጀምራል። ወረድ ሲል አንሰ ጼው አኮሰም፣ እኔ ግን ትል ነኝ፣ በሉስኪ ሰውም አይደለሁም። እኔ ግን ምንድን እንግዲህ አምላኬ አምላኬ ለምን ተውከኝ ዳዊት ነው የሚለው፣ ግን ትርጉሙ ለክርስቶስ ነው። አምላኬ አምላኬ ለምን ተውከኝ እንዳለ ላምብ ብላችሁ መዝሙር ስንት አልኳችሁ? በጣም የሚያሳዝን ነው። በክርስቶስ አድርጋችሁ ስታስቡት በጣም ልብ የሚነካ ምዕራፍ ነው። በዳዊት እንደውም ሲሆን ብዙ የሚመጣ ነገር የለውም። አምላኬ አምላኬ ተመልከተኝ ለምን ተውከኝ ያው ግዕዙም ቆንጆ አድርገው ነው የተረጎሙት አዲሱ የመጽሐፍ ቅዱስ ትርጉም እንዳለን የመጣው አምላኬ በቀን ወደ አንተ ጮኋለው አልሰማኸኝም በሌሊትም በፊት አላሰብከኝም በእስራኤል የተመሰገንከ አንተ በቅዱስ አነት ትኖራለህ አንተ ለአብ ነው ወልድ እየተናገረ ያለው አንተ ተመስግነህ በመለኮታዊ ክብር ትኖራለህ እኔ ግን እዚህ መከራ እየተቀበልኩ ነው ነው አባቶቻችን አንተን አመኑ አመኑ አንተም አዳንካቸው ወደ አንተ ጮሁ ዳኑም አንተና አመኑ አላፈሩ፣ ሚልና እኔ ግን ትል ነኝ፣ ሰውም አይደለሁም በሰው ዘንድ የተናቁ በህዝብም ዘንድ የተዋረድኩ ነኝ። ወረድ ስትሉ አጥንቶቼ ተለያዩ፣ ልቤ እንደሰም ሆነ፣ እጆቼና እግሮቼን ቸነከሩኝ እያለ የክርስቶስን የዕለተ ዓርብ መከራ ነው የሚናገሩት። እኔ ግን ትል ነኝ የሚለው ቃል ግን ምን ያሳያል? ዲያብሎስ ላይ የሰራለትን ስራ ነው የሚያሳየው። ትልን አሳ አጥማጆች ለምንድነው የሚጠቀሙበት? አሳ ለማጥመድ እንደዚህ አይነት መቃጥን ይላል፣ የኛ መጽሐፍ፣ ኩክ የሚባለው በእንግሊዝኛ። እዚህ ላይ ትል ያስቀምጡና ባህሩ ላይ ያስጠጋሙ። አሳው መረቡን ሳይሆን የሚያየው ምኑን ነው? ትሉን። አገኘው ብሎ ሲመጣ በመረቡ ምን ይሉታል? ይይዙታል። ትል ብሎ ራሱን የጠራው ክርስቶስ ነው። አንሰሴ፣ እኔ ግን ትል ነኝ ያለው ክርስቶስ ነው። ስጋውን ነው ትል ያለ። መቃጥን ወይም መጥመጃ የተባለው መስቀሉ ነው። ስጋው የተሰቀለበት ማለት ነው። አሳ የተባለ ምን ነው? ዲያብሎስ ነው። መረብ የተባለ ምንነቱ ነው አምላክነቱ ነው። አሳው ትሉን አይቶ ወደ መረቡ እንደሚጠጋ፣ መስቀል ላይ ስጋውን አይቶ አሳ የተባለ ዲያብሎስ ሲጠጋ በመለኮቱ መረብነት አጥምዶ እኛን ነጻ አውጥቶናል ማለት ነው። ስለዚህ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ያለው ክርስቶስ በመስቀል ላይ የዲያብሎስን ስራ ምን ብሎታል? ደከማችሁ መሰለኝ። ምን ብሎታል? ሰይጣን አሁን መስቀል በጣም መስቀለኛ መንገድ ራሱ አይወድም። በነገራችን እዚህ አደባባይ ነገር አይመቸውም። ለምን መስቀል ላይ ምን እንደሆነ ስለሚያስታውስ አንዴ ሲያማቱ አሁን ስታማቱ በነገራት መብረቅ የጮህ ያህል የደነገጠው ሰይጣን ለምንድን ነው መጽሐፈ ስንክሳር የሚላል መሰላቸው አንድ ወንድ ከሌላ ሰው ሚስት ጋር ተኝቶ ሲወሰልት ማለት ነው እያለ ድንገት ባሏ ይመጣበት፣ ምን ይሰማል? ክቡቋይ ሰይጣን አንዴ ስዳማት የሚደነግጠው ድንጋጤ ተመሳሳይ ነው ከዚኛው። እኛ የክርስቶስ ሙሽሮች ነን አይደለን? ስለዚህ እኛ ጋ ምንም አይሰራም ሰይጣን ስታማትም፣ ያንን ነው ለምን መሰላችሁ? መስቀል ላይ ምን እንደደረሰበት ያስታውሳል ሰይጣን፣ ትዝታ ነው። ስለዚህ መስቀሉን ያጣጥላል። ምን ዋናው ልብ ነው እዚህ ላይ ባንጠለጠላ አለ ምናምን የሚገርማቸው ሰው እርኩስ መንፈስ ያድርበት የመጀመሪያ ስራው ምንድን ነው? ማተቡን መበጠስ ነው። ይህም ዞር አርጎ ነው ስራ የሚጀምረዋል። ብዙ ስለማያሰራው ማለት ነው። ከኔ ጋር ናቸው። ማን የመጣው? እንዲህ ይላል መጽሐፍ ቅዱስ፣ አንደኛው ዮሐንስ መልእክት ምዕራፍ አምስት ቁጥር ሀያ አንደኛው ዮሐንስ መልእክት ምዕራፍ አምስት ቁጥር ሀያ እንዲህ ይላል፣ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ልቡና ን እንደሰጠን እናውቃለን እውነተኛ ሆነው በእርሱ አለ እርሱ ልጁ ኢየሱስ ክርስቶስ ነው አለና እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ እዩ ማን የመጣው የእግዚአብሔር ልጅ ነዋ የመጣው በምስለ ሥላሴ ትምህርታችሁ ወልድ ብለው በምህር ያስተማሯቸው ስላሴ በስ በአካ በአካ ግን ሶስት ናቸው ተብላችሁ ከተማራችሁት ከሶስቱ አካ አንዱ አካ ወድ ቀድሞ በነበረው የመወለ ግን ክርስቶስ ሁለት ልደታት አሉት። አንደኛው አለም ከመፈጠሩ በፊት ያለ እና ከአባት ብቻ የተወለደበት አወጣጡ ከቀድሞ ጀምሮ የሆነ ኢላ እሱ የመጀመሪያው ልደቱ ነው። ያለማ ሁለተኛው ልደቱ ያለ አባ ከነቤታችን ከቅድስት ድንግል ማርያ፣ ሰው የሆነበት ሁለት ልደታቱ። ማን የመጣው ካላችሁኝ፣ የእግዚአብሔር ልጅ ነው የመጣው። ታዲያ ሌላ ማን መጣ? የእግዚአብሔር ልጅ እሱ መጣ። ለዚህ ነው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅዘን እንደሰጠ እናውቅዘን እናውቃለን። እውነተኛ በሆነ በእርሱ አለን። እሱ ልጁ ኢየሱስ ክርስቶስ የእግዚአብሔር ልጅ ማን ነው? እሱ ኢየሱስ ክርስቶስ ነው። እስኪ ጠይቃችሁ የሰው ልጅ ሰው ነው፣ እውነት አስብ። እውነት አስብ አላችሁ። አላችሁ ይላሉ የኔታ እውነታቸውን ነው አላችሁ። ለካ እንዲ ችግር ገጥሟቸው ነው አላችሁ ሚሉት። የሰው ልጅ ሰው ነው፣ እውነት አስብ የድመት ልጅ ድመት ነው። እውነት አስብ። የውሻ ልጅ ውሻ ነው። እውነት አስብ። የእግዚአብሔር ልጅ እግዚአብሔር ነው። እውነት አስብ። ራሱን ነው የሚወልደው። ለዚህ እኮ ነው የእግዚአብሔር ልጅ መጣ ስንል የመጣው ራሱ እግዚአብሔር ነው። አባቴ ሲሆን ላይ አባቴ ሰው እንደሆነ እኔ ሰው ሆኜ ነው በባህሪም በአካልም ሰው ሆኜ የተወለድኩት እግዚአብሔር ነው። የአምላክ ልጅ አምላክ ነው። የመጣው ታዲያ ማን ነው? የእግዚአብሔር ልጅ እንደመጣ እናውቃለን ነው የሚለው። ወገኖቼ፣ የእግዚአብሔር ልጅ እሱ ስሙ ማነው? የእግዚአብሔር ልጅ ይሄው ገለጸል። ማን ብሎ እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማን ነው? የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ማን ነው? የእግዚአብሔር ልጅ ከሆነ እሱ ደግሞ እግዚአብሔር ነው። በኋላ እንተነትነዋለን በጥቅሶች እናስደግፈዋለን። ስሙ ማን ነው? ኢየሱስ ክርስቶስ። ይህ ኢየሱስ ክርስቶስ የሚለው ስም ሰው ሲሆን የወጣለት ስም ነው። ኢየሱስ ክርስቶስ ምንድን ነው? ይኸው ጥቅስ ነው የሚመልስልን። እውነተኛ አምላክና፣ በሞት የበሉልኝ ረ በሳንቃው ደረቴ አሰማችሁኝም። እውነተኛ አምላክና ምን የዘላለም ሕይወት፣ አንድ ጊዜ በሉልኝ አረ እውነተኛ አምላክ ከሚለው ጀምሩልኝ ማ በኋላ ስለመፈልጋት ማሁን ያስባልኳችሁ አይሁድ ይህን ተረድተውታል የሚገርማቸው በዚህ ዘመን ያሉ የይሖዋ ምስክሮች ጆሆቫ ዊትነስስ በዚህ ዘመን ያሉ ፕሮቴስታንቶች አልተረዱት እንደሆነ እንጃ እንጂ አይሁድ እንኳን ገብቷቸው ምን እንዳሉ ታውቃላችሁ ራሱ ከእግዚአብሔር ጋር አስተካክሎ አባቴ ነው ስላለ ነው ምን ከሰው አሉት አባቴ ማለት እግዚአብሔር ምን ማለት ነው? እኔ እግዚአብሔር ነኝ ማለት ራሱን እንዴት ከእግዚአብሔር ጋር አስተካክሎ አባቴ ይላል ብሎ እኮ ነው ያቆረፉት። እውነት ነው፣ ገብቷቸዋል። ወድ ወገኖቼ እውነተኛ የሆነው የእግዚአብሔር ልጅ እሱ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት እሱ ነው። የመጣ እውነተኛ የሚለውን ምክንያቱም አንዳንዶች ኢየሱስ ታናሽ አምላክ ነው ታላቅ አምላክ ነው ብለው የታላቅነትና የታናሽነትና ማይረግ የሚያስተምሩ ከጥንትም እስከ ዛሬም አሉ። እውነተኛ አምላክ አበሌሉና ኢየሱስ ክርስቶስን ሐሰተኛ አምላክ ሊሉ ስለሚከጅሉ ነው እውነተኛ አምላክና ይዘላለም ሕይወት ያልኳችሁ።